የዚህ ገዳም አበምኔት አባ ገብረ ሥላሴ፣ ካህናት፣ ምዕመናን፣ ሰንበት ቤት ወጣቶች፣ ከአዲስ አበባ የመጣችሁ እዚህ የገዳሙ የልማት ኮሚቴዎች፣ ኦርቶዶክሳውያን ምዕመናን በሙሉ እንደምን አደራችሁ? እንደምን ሰነበታችሁ? እንግዲህ ዛሬ ሁሉም አስቦ ከቤቱ ወደዚህ ቤተክርስቲያን በጠዋት የመጣበት አብይ ጉዳይ እንደምናውቀው የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ የስቅለቱ የጥንተ ስቅለቱ በዓል ነው። ያ የሰው ልጅ ሁሉ ከሞት ወደ ሕይወት ከባርነት ወደ ነፃነት ሲኦል ወደ ገነት ከጥፋት ወደ ህይወት የመለሰበት ለሰው ልጅ ካሳ የካሰበት ዕለት ነው። ይህ እንግዲህ በዓል የጠቅላላ የሰው ዘር በዓል እንጂ የተወሰኑ ሰዎች ብቻ የሚመለከት በዓል አይደለም። ሰው ሆኖ የተፈ ማንኛውም ፍጥረት እሱን የሚመለከት ነው። ይልቁንም ደግሞ በበለጠ ደግሞ በክርስቶስ ክርስቲያን የተባልን እኛ የቤተ ክርስቲያን ልጆች ክርስቲያኖችን አስቀድመን ባደረገው ነገር በማመናችንና ክርስቲያን በመባላችን ደግሞ በክርስቶስ የተደረገልን ለእኛ ለክርስቲያኖች ለሰው ዘር የተደረገውን አውቀን ተረተን የምናከብረው በዓል ነው ማለት ነው። እንግዲህ ምንድን ነው በዓሉ? መድኃኔ ዓለም ብለን ነው የምናከብረው። ከስሙ አጠራር ከስያሜው ስንነሳ ምንድን ነው መድኃኔ ዓለም ማለት? መድኃኔ ዓለም ማለት የኢየሱስ ክርስቶስ የአማኑኤል የድንግል ማርያም ልጅ ሌላው የምንጠራበት ስሙ ነው። አማኑኤል መድኃኔዓለም ኢየሱስ ክርስቶስ ስንል የተለያየ አይደለም፣ አንዱ ከመቤታችን ከድንግል ማርያም በቤተልሔም የተወለደው የጌታችን ስም ነው። በእያንዳንዱ ጉዳይ ስሙ ቃየን ስንጠራ ካዳነው ካፈጸመው ከድህነት ስራው አንፃር ስሙን ልክ እየቀያየርን እንጠራዋለን። መድኃኔ ዓለም ማለት ሁለት ቃላት አንድ ላይ ተጣምረው ነው መድኃኔ ዓለም የሚለውን ቃል የሰጡት መድኃኒት የሚልና ዓለም የሚል ዓለም እና መድኃኒት አንድ ላይ ተያይዘው ነው መድኃኔ ዓለም የሚለውን ቃል የሰጠው መድኃኒት እና ሲደመር ዓለም ሁለቱ አንድ ላይ ሲያያዝ ይሆናል መድኃኔዓለም ምን ማለት ነው? የዓለም መድኃኒት ማለት ነው። የዓለም ካለ ደግሞ መላውን የሰው ዘር እገሌ ወገሌ ሳይሉ ሁሉንም ያካተተ ነው። ነጭ ጥቁር፣ አፍሪካዊ፣ አሜሪካዊ፣ እስያዊ፣ አውሮፓዊ ሳይባል ድሃ፣ ሀብታ፣ ጤነኛ፣ በሽተኛ፣ የተማረ፣ ያልተማረ፣ የሰለጠነ፣ ያልሰለጠነ፣ ወንድ፣ ሴት፣ ህፃን፣ ሽማግሌ፣ ወጣት ሳይል ሰው የሆነውን ሁሉ የሚመለከት ነው። ዓለም የሚባለው በዓለም ላይ የሚገኘው የሰው ዘር ሁሉ ነው። ስለዚህ ለዚህ ለሰው ዘር ሁሉ የሆነ መድኃኒት ማለት ነው። መድኃኔ ዓለም ማለት በዓለም ላይ ላለው ለሰው ልጅ ሁሉ የመጣ ሁሉን ሊፈውስ፣ ሁሉንም ሊያድን፣ ህይወት ሊሰጥ የመጣ መድኃኒት ማለት ነው። ስለዚህ አሁን የዓለም መድኃኒት ስንል ለዓለም ሁሉ መድኃኒት አስፈለገ ማለት ነው። ዓለም ሁሉ ታሞ ነበር ወይ የሚል ጥያቄ ደግሞ ይጠይቃል አይምሯችን አለም ታሞ ነበረ መቼ ጌታችን ኢየሱስ ክርስቶስ ሳይወለድ በፊት የተወለደው መድኃኒት ሆኖ አለሙ የታመመውን አለም ለማዳን ነው ምክንያቱ ኢየሱስ የተባለው ለዚህ ነው ልብ በሉ ከመወለዱ መድኃኒትነቱ ጀመረ መድኃኒትነቱ ሙሉ በሙሉ ግን አለምን የፈወሰው ግን ዛሬ ነው በቤተልሔም የተወለደው ሕፃን ኢየሱስ ክርስቶስ የእግዚአብሔር ልጅ የድንግል ማርያም ልጅ መላውን ዓለም ግን ለማዳን ተወለደ። ስለዚህ መድኃኒት መጣልን ወደ ዓለም ሲባል ኢየሱስ ተባለ። ኢየሱስ ማለት በዕብራይስጥ ቋንቋ መድኃኒት ማለት ነው። ይሄ መድኃኒት ደግሞ መቼ መድኃኒትነቱ ተገለጠ ታየ? ሲባል መጀመሪያ እያስተማረ የታመሙትን እየፈወሰ ወንጌል ትሰሙ ወንጌል ስንሰማ ዓይነ ስውር አበራ፣ ጎባጣ ቀና፣ የሞታ ስነሳ ይለናል። የተለያየ የውስጥ ደዌ የነበረበት ሁሉ ተፈወሰ ይላሉ። ሰዎች አድነን አድነን እያሉ ይመጡ ነበረ። ገና መስቀል ላይ ሳይወጣ ማዳን ጀምር። አያችሁ፣ ይሄ መድኃኒት እየፈወሰ በተናጥል እየፈወሰ ቆየና ጠቅላላውን የሰው ዘር ግን ያዳነው በዛሬው ዕለት መጋቢት 27 ቀን ነው። ሁሉም ሰው ከአዳም ጀምሮ አዳምም፣ ሔዋንም ዘርማን ዘራቸው የተባለው የሁለቱ የታመመው በነፍስ ነበር። የነፍስ በሽታ ማለ የነፍስ በሽታ ደግሞ ምንድን ነው? ኃጢአት ነው። እየሰማችሁ ነው። የነፍስ በሽታ ምንድን ነው? ሰው በነፍሱ ታመመ ሲባል ምን ሆነ ማለት ነው? ኃጢአተኛ ሆነ ማለት ነው። ሰው ታመመ በነፍሱ ከተባለ ኃጢአት ሰራ ማለት ነው። ከኃጢአቱ እንግዲህ አልተፈወሰም አሉ። የሚፈወሰው ደግሞ ከኃጢአት መቼ ነው? ንስሐ ሲገባ ሲናዘዝ፣ ካህኑ የሰጠውን ትእዛዝ ስገድ፣ ጾም፣ ጸልይ ያለውን መጾት ያለውን ነገር ሲፈጽም እና በመጨረሻ ሲቆርብ ይድናል። ኃጢአቱ ይቀራራል፣ ነፍሱ ንጹህ ትሆናለች። ለዚህ ነው አሁን ንስሐ ግቡ፣ ቁረቡ፣ ተናዘዙ፣ የንስሐ አባት ያዙ። እናንተ ለካህናት የንስሐ ልጅ ሁኑ። በየዕለቱ የሆነ ነገር ሲገጥማችሁ አታውሉት፣ አታሳድሩት፣ አታክርሙት፣ አታቆዩት፣ ቶሎ ቶሎ ንስሐ እየገባችሁ ነፍሳችሁ ላይ በሽታ እንዳይሆን ቶሎ ቶሎ አስወግዱት፣ ነፍሳችሁ ንጹህ ትሁን። ስጋ መታመም ነፍሳችን ጤነኛ ብትሆንም ያ የነፍስ በሽታ ከሌለ የስጋ በሽታ ሰውን አይጎዳውም ጊዜያዊ እንጂ ዘላለማዊ ጉዳት የለው ስለዚህ ሰው ሁሉ በነፍሱ ታሞ ነበረ ከአዳምና ከሔዋን ባገኘው የውርስ ኃጢአት እነሱ በደሉ እነሱ ትእዛዝ አፈረሱ ከገነት ተባረሩ ኃጢአታቸው በደላቸው በሚወልዱት የሰው ዘር ሁሉ ተላለፈ። ሰው ሁሉ ሲወለድ ኃጢአትን ተሸክሞ ነበር። የአዳምና ሔዋን ኃጢአታቸውን የወላጆቹን የውርስ ኃጢአት እየተላለፈበት ወረርሽኝ ሆኖ የነፍስ በሽተኛ ሆኖ ነበር። የነፍስ በሽተኛ በመሆኑ አዳምም ሔዋንም ዘርማንዘራቸው በስጋ ሲሞቱ ወዴት ሄዱ ነበር? ወደ ገነት ነው? ወደ ሲሆን ወደ ገነት አሁን እየገባችሁ ነው። ጎሽ ወደ ሲኦል ነበር የሚሄዱት። ተግባብተን አሁን የመጣሁት እንድትረዱ ነው። ብዙ የተረዱትን ትቼ ነው ያልተረድ የሚጎልበት የመጣሁት የሚያውቁት ይህን አልፈውታል። ለእነሱ መደጋገም አያስፈልግም። እነሱ በነፍሳቸው ስለበደሉ ስለታመሙ እንደ ሞቱ ወደ ሲኦል ነው የተላኩት። ከዚያ ከነሱ የተወለደው የዚህ ልጅ ልጃቸው ሁሉ ማለት ነው ሲሞት ወደ ሲኦል ነበር የሚሄደው። ሲኦል ማለት የመከራ ቦታ ነው። ጨለማ ነው። አዘቅት ነው። ጥልቅ ጉድጓድ ነው። ለነፍስ ማይመች ነው። ዲያብሎስ ጥላውን አጥልቶበት ያለ ቦታ ነው። ሰው ሁሉ ሲሞት እዛ ይሄድ ነበር። ስለዚህ ነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተወለደው። ከመወለዱ በፊት ያለ ነው የነበረ ነው። እርሱ ያልተፈጠረ ግን ሁሉን የፈጠረ ነው። ተወለደ እንጂ አልተፈጠረም። እኛ ግን ተወለድንም፣ ተፈጠርንም፣ አልነበርንም። እርሱ ግን ነበረ። ፈጣሪ ነው፣ አይፈጠርም፣ ግን ተወለደ። ፈጣሪ ሆኖ ተወለደ ከድንግል ማርያም። ሚስጥሩ ረቀቅ ይላል። ትንሽ መሰረተ እምነት ካልተማሩ ይከብዳል። ስለዚህ ሰው ሆነና በየጥቂቱ አድጎ ዓለምን ወንጌል አስተምሮ ዞሮ ሐዋርያትን ጠርቶ ለዓለም አስተማሪ አድርጎ ከሾመ በኋላ በመጨረሻ ሰው በመሆኑ ሥጋ በመልበሱ በለበሰው ሥጋ የሚታመም ሆነ። የማይታመመው የማይራባው የሚራባ ሆነ። የማይጠማው የሚጠማ ሆነ። የማይታየው የሚታይ ሆነ። በለበሰው ሥጋ በፈቃዱ የሰውን በከራ ለማራቅ ሰው በኃጢአቱ ምክንያት ሊቀበለው የሚገባውን ዘላለማዊ ቅጣት ለማጥፋት ሲል እርሱ ካሳ ካሰ። መድኀኔዓለም ነው የእኛ ካሳ፣ የሰው ዘር ሁሉ ካሳ። ማንም ሊመጣ ሁሉም በደለኛ ነበረ፣ ሁሉም ኃጢአተኛ ነበረ፣ ሁሉ በሽተኛ ነው። ስለዚህ በሽታ የሌለበት ኃጢአት የሌለበት ንጹሐ ባሕርይ መድኃኔዓለም ነው። የኛ ካሳ፣ የሰው ዘር ሁሉ ካሳ። ማንም ሊመጣ ሁሉም በደለኛ ነበረ። ሁሉም ኃጢአተኛ ነው። ሁሉ በሽተኛ ነው። ስለዚህ በሽታ የሌለበት ኃጢአት የሌለበት ንጹህ አባሪ አምላክ ሰው ሆነና ንጽሕት ቅድስት ከምትሆን ከኃጢአት ከርኩሰት ንጹህ የሆነች ፍፅምት የሆነች ድንግል ማርያም ከሰው ዘር መርጦ ከሷ ተወለደና አስተምሮ መክሮ ታምር ሰርቶ 33 ዓመት ከ3 ወር ሲሞላው አሁን ወደ መስቀል ወጣ። ቀራኒዮ የሚባል በኢየሩሳሌም ያለ ተራራ ላይ የሚሰቀልበትን መስቀል ተሸክሞ ወጣና በፈቃዱ ነው። ሰዎች የመሰላቸው እነሱ እሱ አቅም አጥቶ ተከላካይ አጥቶ መስሏቸዋል በሰው አቅም እሱ ግን ያን ሁሉ ሲሆን በፈቃዱ ነው። ምክንያት ሊያድንበት የፈለገው መንገድ ያ ነበር። መስቀል ተሸክሞ በመስቀል በመሰቀል ለማዳን ስለፈቀደ እንጂ በመስቀል ላይ ሳይሰቀልም ማዳን ይችላል። ሳይወለድን ባለበት ሆኖ ማዳን ይችላል። ታዲያ ለምን አደረገ ስንል አልመረምረው፣ ሚስጥሩ ድንቅ ነው። በዚህ መንገድ ሊያድንን ፈለገ አደረገውና ለሰው እንኳን በማይመች ሁኔታ አዳነን። በመስቀሉ ላይ ደሙ ፈሰሰ፣ ስጋው ተቆረሰ። አሁንም የሚያድነው እሱ ነው። የሚፈውሰው ይሄ ስጋ ነው፣ ይሄ ደም ነው፣ የጌታ ቅዱስ ስጋ ክቡር ደም። ቁርባን ስንቀበል የገነት በር ይከፈትልናል፣ መንግሥተ ሰማይ ለዘላለም ይሰጠናል፣ የእግዚአብሔር ልጅነታችን ፍጹም ይጸናል፣ የመላእክት ወገን እንሆናለን። ጻድቃን ሰማዕታት ቤተሰቦቻችን ይሆናሉ። መንግስተ ሰማይ አገራችን ይሆናል። ይሄ የሚያልፈውን ዓለም ተሻግረን ወደማያልፈው ዓለም እንደርሳለን ማለት ነው። ስለዚህ ሁሉ ክብር ሊሰጠን መድኃኔዓለም በዛሬው ዕለት በምድር ላይ በማይከለምድ በመስቀል ላይ ተሰቀለ። እጁን ዘርግቶ እጆቹ ተቸንክረው ማለት ይሄ ለምንድን ነው የሆነው? የዚህ ዓለም ጥበበኞች ይህን ሊመረምሩት አይችሉም። ለዚህ ዓለም እንደው ሞኝነት ይመስላል። ቅዱስ ጳውሎስ ምን ይላል? ክርስቶስ በመስቀል የመሰቀሉ ነገር መስቀል በቀራንዮ መተከሉ እና አምላክ በዛ ላይ መሞቱ ለዚህ ዓለም ጥበበኞች ነን ለሚሉ ሰዎች ሞኝነት ነው ይላል። እነሱ በሞኝነት አይን ያዩታል። ለእኛ ግን አለ። ለእኛ ለክርስቲያኖች የእግዚአብሔር ምስጢር ለተገለጥን ለእኛ ግን በመስቀል መሰቀሉ መስቀል መተከሉ የመስቀሉ ነገር ለእኛ ግን ሕይወት ነው ኃይል ነው ብሏል። ይህን መድኃኒት ያመኑት ሁሉ ክርስቲያኖች ከዘላለም ሞት ድነዋል። ወደ ዘላለም ሕይወት ወደ ገነት ከገነት ወደ መንግሥተ ሰማያት ይሸጋገራሉ። በዚህ መድኃኒት ያላመኑ ግን ዛሬም ከእኛ ጋር የእኛው አይነት ሰዎች የሆኑም በክርስትና እምነት የሌሉ ክርስቲያን ያልሆኑ የክርስቶስ አምላክነት የማይቀበሉ መሰቀሉ፣ መሞቱ፣ መገረፉ ዝም ብሎ ተራሰው እንደተገረፈ እንደሞት አድርገው የሚቆጥሩ አይድኑም። ስለዚህ እኛ በሚያድነው ሃይማኖት ቤተ ክርስቲያን ውስጥ ካለን ደግሞ ይህን መድኃኒት ልንጠቀምበት ያስፈልጋል። እነዛ ከመዳን ውጭ ናቸው። ካመኑ ግን የእነሱን ጭምር አዳኝ ነው አዳኝ ይሆናል። ያመንንበት እኛ ግን ታዲያ አምላካችን ብለን እያመለክ ነው። ኢየሱስ ክርስቶስ መድኀኔዓለምን ልንሰግድለት፣ ልናከብረው፣ ልንፈራው ይገባል። ትእዛዛቱን ልንጠብቅ፣ የነገረንን ልንሰማ፣ ቃሉን ልንከተል ይገባል። ይህ ከሆነ ሃይማኖታችን የተሟላ ነው። አምነንበት ትእዛዙን እየፈጸምን ስለምንኖር ወደ እግዚአብሔር መንግሥት መግባታችን የታመነ ነው። ለመንግሥተ ሰማያት ክብር ያብቃ።